እኔ ማርያምን አላሰኛም። እንግዲህ እንደ መብላት አለብን መድኃኒት ይሄ ሁሉ መድኃኒት ቤተሰብ ይሄ ሁሉ መድኃኒት ነው እያልታቀፉት እና ይኸኛው ጭራሽ ማለት ነው አራት ነው የሚወሰደው በአንድ የቀጠሮ ሰዓት እየደረሰ ነው። ማርያምን አላሰኛም። እሺ ተነስ ቁጭ በል፣ እኔ አጎርሳለሁ፣ ትንሽ ትበላለህ። ግን አንተ ብዙ ጊዜ ችላ ትላለህ ነው ከዚህም በፊት ታመህ ነበረ ይቶኛል እኮ ነው እራሱ

ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ትንሽ ትንሽ ደብሮኛልም ደንግጫ አለውም፣ እና ምንድነው ምን አስደነገጠች ምናምን ልትሉት ትችላላችሁ። እሱም ደግሞ ያው ሩኬ እዚህ እንዳለ ታውቃላችሁና ሩኬ በመጀመሪያ አጥላ ያሽርግ በድንገት እንግዲህ ሐኪም ቤት ገብቶ ሀይሚዬ ደንግጣ ብዙ ነገር እና መቼም ድንገተኛ ነገር ከድንገተኛ ነገር ሁላችን ፈጣሪ ይጠብቀን። አንደታችን ምናለች ተይ ሀይሚ ተረጅው አንድ ነገር ቢሆን ጸጸቱ አንቹም ሰላም አታገኝም። መድኃኒቱም አንቺ ነሽ። በቃ ታረቁ። የምር እንደዚህ ሆኖ ማየት ያማል። የምር ከፍቶኛል። ብዙ ላለመናገር እየፈለገ እየፈለኩ ነው እንጂ ብላለች፣ ባለ ኮሚንቶ ሀቴ ሀይምዬ እኮ ተረድተዋለች። እንግዲህ ሁለቱንም እኛ ተረዳዱ ተረዱ ያለ ነው። ሀይምዬ ደግሞ እውነት በጣም ነው የምታሳዝ ነው የኔ ውድ ሐይም እያሰብሽ ሙሉ ያሳካለሽ። ብሩኬም እሱ ይሁንክ እውነት መዋደድ መዋደዳችሁን እስከ መጨረሻ ያደርግላችሁ። በጣም ከባድ ነው። እንደዚህ ቅፍ አረገችው የኔናት ሀይሚዬ፣ ሀይሚዬ እንስፍስፍ እኮ ናት። እንስፍስፍ ልበልልሽ። አይዞ ብሩኬ ቀና በሌው፣ እሷም እያጎረሰችው ነው። አይዞ አይ፣ ፈጣሪ ወይ! እውነት ግን እውነት ምን የሀኪም ቤቱን ያየ ነው። የሀኪም ቤቱ ቪዲዮ ግን አልተፖሰተም፣ አልተፖሰተም። ተረስቶ ነው ማለት ነው። እና አይዞ ብሩኬ እሱ ይሁንክ። ሀይሚዬን ደግሞ ተዋት እንዴ! ሀይሚ ምን አደረገች? ወንድ ልጅ ነው ቆፍጠን ብሎ አፍቅሬሻለሁ ማለት ያለበት እንጂ፣ እሷኮ ምንም አላደረገች። ሀይሚን አትፍረዱባት በእናታችሁ። ምን ታርጋችሁ?